የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልደ የእንኳን ደህና መጣችሁ መልእክት ባስተላለፉበት ወቅት እንደተናገሩት የኢኮኖሚ ፎረሙ በዞኑ ለመጀመሪያ ጊዜ የተካሄደ ነው። ዞኑ ከፍተኛ የኢኮኖሚ አቅም ያለው ቢሆንም በተገቢው ሁኔታ ሳንጠቀም ቆይተናል ያሉት አስተዳዳሪው ለአካባቢው ችግር አካባቢያዊ መፍትሄን ለመቅረጽ እየተካሄደ ያለ ፎረም መሆኑን አስታውቀዋል። ጌዴኦ ዞን እጅግ በጣም እምቅ የኢኮኖሚ ፖቴንሻል ያለበት ዞን ሲሆን ይህ ዞን ካለው ፖተንሻል አንጻር ግን ለዘመናት ያለውን አቅም አሟጦ ለመጠቀም ብዙም የታደለ እንዳልሆነ ሁላችንም የምንገነዘበው ነው። በቡና ኢኮኖሚ ባለፉት መቶ ዓመታት የዞን አርሶ አደሮች በቡናው ልማት ዘርፍ ተሰማርተው ቢቆዩም በቡናው ዘርፍ አልቀን ባለመሄዳችን በበቂ ሁኔታ ከዘርፉ ተጠቃሚ መሆን አልተቻለም ብለዋል። ተለያዩ የኢኮኖሚ ምንጮች አንዱ የሆነው የቡና ኢኮኖሚን በምናይበት ጊዜ ለባለፉት መቶ ዓመታት በሕዝባችን ዘንድ እጅግ በጣም ዳብሮ የቆየ የኢኮኖሚ መሰረት እንደሆነ የተለያዩ መረጃዎች ያሳያሉ። ሆኖም ግን በቡናው ዘርፍ እጅግ በጣም አልቀን መሄድ በነበረብን ልክ አልቀን ባለመሄዳችንና መጠቀም በነበረብን አቅም ፖቴንሻል ልክ ባለመጠቀማችን ዛሬም አርሶ አደራችን እንዲሁም ደግሞ ብሎም በዞናችን ያለው ሕዝብ እጅግ በጣም ተጠቅሟል በሚል ደረጃ እንዳልሆንን ሁላችንም እናውቃለን። በቡና እሴትን ጨምሮ ከፍተኛ ትስስር ፈጥሮ ለዓለም ገበያ በማቅረቡ በኩል ያለው ስራ የዳበረ ያለ መሆኑም ለችግሩ ምክንያት እንደሆነም ተናግረዋል። እዚህ ቡና እሴት ጨምሮ በተቻለ መጠን አርሶ አደሩ ቀጥታ ትስስር ፈጥሮ ቡናን ለዓለም ገበያ ማቅረብ የሚችልበት ሲስተም በራሱ ደረጃ የዳበረ ባለመሆኑ ዛሬም ለመቶ ዓመታት የያዝነውን ኢኮኖሚ በተገቢ መንገድ ያለመጠቀማችንን ያሳያል ማለት ነው። የምግብ ዋስትና ለማረጋገጥም የእንሰት ምርት በዞኑ ሌላኛው የኢኮኖሚ ምንጭ ቢሆንም እስካሁን በአርሶ አደሩ ዘንድ የምግብ ዋስትናን በማረጋገጡ በኩል መሻገር አለመቻሉንም ገልጸዋል። አንድ ህዝብ እጅግ በጣም ጠንካራ ኢኮኖሚ አለው ተብሎ የሚታሰበው የተሻለ አቅም ኖሮት የራሱን የምግብ ዋስትና ወይም ሪዝላንት የሆነ ፉድ ሴኩሪቲን ሲያረጋግጥ ነው። ለይህንን ፉድ ሴኩሪቲ እንድናረጋግጥ ሊያደርግ የሚችል ፖቴንሻል የሆነ የእንሰት ሀብት አለን። ሆኖም ግን ይሄ የእንሰት ሀብት ለዘመናት የተተወና በበቂ መንገድ ባለመጠቀማችን ዛሬም ይህንን እንደ ችግር አርሶ አደራችን ውስጥ የምግብ ዋስትና ችግርንም እያየን እንገኛለን። የተለያዩ የኢኮኖሚ አማራጮች ባለቤት በሆነው የጌዴኦ ዞን ያሉ ችግሮችን ለመፍታት ፎረሙ ማስፈለጉን የገለጹት ዶክተር ዝናቡም ለአካባቢያዊ ችግር አካባቢያዊ መፍትሄን በመቅረጽ እየተሰራ መሆኑን አመላክተዋል። ስለዚህ ለአካባቢ ችግር አካባቢያዊ መፍትሄ ዲዛይን በማድረግ አርሶ አደራችንን ብሎም የዞናችንን ህዝብ መቀየር እጅግ በጣም ፈጣን መሆኑን ሁላችንም ልንገነዘብ ይገባል። አካባቢውን መቀየር፣ ሀገርን መቀየር በመሆኑም ያሉ ምቹ ሁኔታዎችን በመጠቀም ባለሀብቶች በኢንቨስትመንት ዘርፍ እንዲሳተፉ አስተዳዳሪው ጠይቀዋል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የዕለቱ ክቡር እንግዳ ዶክተር አበባዮ ታደሰ በበኩላቸው አንድ አካባቢ ለመልማት የራሱ የሆነ ፀጋዎች አሉት ብለው የጌዴኦ ዞንም ለመልማት በርካታ ፀጋዎች ያለው በመሆኑ ተሳታፊዎች ሀሳብ፣ ሀብትና ጉልበትን በማዋጣት እንዲሰሩ አሳስበዋል። ክልላችን ትላልቅ ጸጋዎች አሉ። በሀገራችን ብዙ ጸጋዎች አሉ። ደግሞ አሁን የምንመክርበት እና እንዴት እንቀይረው እንዴት እናሳድገው ብለን ሁላችንም ሀሳብ፣ ሀብት፣ ጉልበት ልናዋጣ የተሰበሰብንበት። የጌዴኦ ዞን ደግሞ የምናውቀው ሳናውቀውም ደግሞ ሌሎች ከኛ በተሻለ ያወቁ ሊገልጡለት የሚችሉት ትልቅ ምቅ ሀብት ያለው አካባቢ ነው። ለዚህ መነሻ ምክንያቶቹ፣ ተግዳሮቶቹ ምንድን ናቸው? ከመንግስት ምን ይጠበቃል? ከግለሰብ ከግሉ ባለሀብት ከአደረጃጀቶች ምን ይጠበቃል? ጸጋዎችን በመጠቀም ደረጃ ያሉብን ጉድለቶች ምንድን ናቸው? እድሎችን ተጠቅሞ ደግሞ አካባቢውን ቀይሮ ለግልም ለማድረግ የሚያስችል ምን ምቹ ሁኔታ አለ የሚለውን በዝርዝር የምናይበት የምንወያይበት መድረክ ነው። ባሉን ጸጋዎች በተሻለ ፍጥነት ምክክር የምናደርግበት ፎረም ነው ያሉት ርዕሰ መስተዳድሩም የጋራ መግባባትን ለመፍጠር ያግዛልን ብለዋል። ሁላችን በየሙያችን ካዋጣን አካባቢውን ለመለወጥ ትልቅ ድርሻ አለው ያሉት ዶክተር አበባየውም ሁላችን የልማት አምባሳደሮች ሆነን የምንወጣበት ነው ብለዋል። በጠቅላይ ምንም ስራ በመንግስት በዞን በከተሞችና በወረዳዎች የልማት እቅድ አንጻር እዚህ የፈረሙ ውሳኔዎች የሚባሉ ሀሳቦች የሚባሉ ጉዳዮችን የመንግስት እቅድ አካል አድርገን እንዴት እንስረባቸው የሚል ውይይት እናደርጋለን። ሁላችንም በየሙያችን ኮንትሪቢዩት ካደረግን ማድረግ የምንችለውን ሎቢ ማድረግ የምንችለውን አድቮኬት ማድረግ የምንችለውን የመልካም የሆነ ገጽታችን መገንባት የምንችለውን ያክል ከገነባን ይህ አካባቢ በጣም ለመለወጥ ትልቅ እድል ያለው ነው።